ሰላም ለአንድ ሀገር ሁለንተናዊ እድገት የማይተካ ሚና አለው። ምክንያቱ ደግሞ ሰላም ከፍቅርና መተሳሰብ ልማትም ከትጋት ስለሚወለዱ ኢትዮጵያና ኢትዮጵያውያንም ይህንኑ አብዝተው ይሻሉ። ነገር ግን በሀገሪቱ አንዳንድ አካባቢዎች እንደ ሸኔ አልሸባብና ጽንፈኛው ቡድኖች የጥፋት ቡድን ተልዕኮን በመቀበል የሰፈነውን ሰላምና ጸጥታ ለማደፍረስ የሚንቀሳቀሱ አካላት ጥቂት የሚባለው አይደሉም። መንግስት ለሰላም በሰጠው ቀና እይታና ትኩረት ታዲያ ሀገር ሰላም እንድትሆን በተደረገው ተደጋጋሚ ሰላም ጥሪ ሰላምን ሽተው የተመለሱት በርካቶች ናቸው። የ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤልም ከሁሉም አቅጣጫ የሚገኙ የሽብር ወንጀል ተሳታፊዎች የሚሰነዝሩትን ጥቃት ከህብረተሰቡና ከደህንነት ተቋማት ጋር በመሆን ሙከራቸው ሳይሳካ በቁጥጥር ስር ስለመዋሉ ተናግረዋል። በሽብር ወንጀል እየተሳተፉ ያሉ እነዚህ የሸኔም የጽንፈኛ ፋኖ ኃይልም ሌሎች የአልሸባብና ሌሎችም ፍላጎት ያላቸው ኃይሎች እኛ አገር ላይ እንደፈለጉ ሆነው ያንን ማድረግ እንደማይችሉ እነሱም አረጋግጧል ምክንያቱም ለአብነት ለማንሳት በተለያየ ጊዜ አዲስ አበባ ላይ ፍላጎቶችን ሙከራዎችን የማድረግ ሌሎች ከተሞች ላይ እነዚህ አይነት ሙከራዎችን የክልል ከተሞች ላይ ማድረግ ፍላጎት አለ። ነገር ግን ያንን የጸጥታ ኃይሉ የደህንነት ተቋማት፣ እንደዚሁ ደግሞ ህብረተሰቡ ተቀናይተን እየሰራን ስለሆነና የተለያዩ ቴክኖሎጂዎችም እየተጠቀምን ስለሆነ አንድም ጊዜ ሙከራቸው ሳይሳካ በቁጥጥር ስር የዋሉበት ሁኔታ ነው ያለው። ላብነት ለማንሳትም በዚህ 9 ወር ራሱ ወደ 972 በተለያየ ሽብር ተግባር ውስጥ ለመሳተፍ የተንቀሳቀሱ ኃይሎችን ፌዴራል ፖሊስ በቁጥጥር ስራ አውሏል። ህብረተሰቡ በፈለገው ቦታ ተንቀሳቅሶ የዕለት ከዕለት ተግባሩን እንዲከውን እነዚህን የሽብር ቡድኖች ከስር ለመንቀል ሰፊ የቤት ስራና ርብርብን ይጠይቃል። በዚህም የኢትዮጵያን ስም በክፉ እንዲጠራ የሚሹና በሰዎች ዝውውር የተሰማሩ ኃይሎች ላይ እስከ 25 ዓመት የሚደርስ ጽኑ እስራት በመቅጣት ዜጎች ነገ በሰላም ወጥተው እንዲገቡ እየተሰራ ነው። ሀገራችን በዚህ እንድታወቅ ለማድረግ የሚጥሩ በጣም አደገኛ የሆኑ ከሽብርተኞች ያልተናነሱ ወንጀል የሚሰሩ ኃይሎች አሉ። እነዛንም ኃይሎች ከኢንተርፖል ጋር መሆንን በቅርቡ ከማላዊ በጣም ዋና የሆኑ በሂዩማን ትራፊኪንግ ከፍተኛ ስራ የሚሰሩ ሶስት ተጠርጣሪዎች ወደ ሀገር ውስጥ ተይዘው እንዲገቡ ተደርጓል። ከዛ ውጪ ወደ 29 የሚሆኑት ላይ እስከ 25 ዓመት የሚደርስ ውሳኔ እንዲያገኙ ተደርጓል። በቀጣይም በጣም ያደገና የተቀናጀ ኦፕሬሽን በዚህ ዙሪያ የሚሰራ የሚሆንና በዚህ ስራ ውስጥ የሚሳተፉ የተለያዩ ተሽከርካሪዎችና በዛ ውስጥ የሚሳተፉ የተለያዩ ኃይሎች አሉ። እነዚህ ኃይሎች ላይም አስፈላጊው ጥናት ያለቀ ስለሆነ በቅርቡ በጣም የተቀናጀ ኦፕሬሽን የሚሰራና አስተማሪ የሆነ ሕጋዊ እርምጃ የሚወሰድ መሆኑን በውስጥ ሆነው በራሳቸው አጉል ተነሳሽነትና በውጭ ኃይሎች አማካኝነት መንግስትን በኃይል ለመናድ ከሚጥሩት ኃይሎች ውጭ በኢትዮጵያ ዝቅተኛ የወንጀል መረጃ ከሚመዘገብባቸው የአፍሪካ ሀገራት አንዷ መሆን ችላለች። አዲስ አበባ ከተማም ከዓለምና ከአህጉሪቱ ከተሞች አንፃር ሰላም የሰፈነባት ምቹ ከተማ መባሏን ያነሳሉ። አዲስ አበባ በጣም ዝቅተኛ የወንጀል ሪት ከሚመዘገብባቸው ከአፍሪካ ትላልቅ ከተሞችም ከዓለምም ከሚታወቁ ከነ ኒውዮርክ ከነ ለንደን ከነ ብራስልስ ከነ ፓሪስ በታች የወንጀል ሬት የሚመዘገብበትና በአንጻሩ ደግሞ የአፍሪካ ካፒታል ነች ብዙ የኢንተርናሽናል ኮሚቴዎች ያሉበት ከ130 በላይ ኤምባሲዎች አገራት ኤምባሲዎች ከፍተው የሚንቀሳቀሱበትና ኢንተርናሽናል እና ኮንቲነንታል የሆነ ኮንፈረንስ የሚካሄድበት በጣም ብዙ ኢቨንቶች የሚያልፉበት ከተማ ነው። እዚህ ከተማ ውስጥ አጠቃላይ ያለው የወንጀል ሬት በጣም የቀነሰና ከሌሎች ሀገሮች ጋር ሲወዳደር በጣም አነስተኛ ተብሎ የሚታይና እንደ ሴፍ ሲቲ ተብላ ከሚወሰዱ ከተሞች አንዷ ነች። እንደ ሀገር የተደራጁ ወንጀሎች፣ ሕገ ወጥነትና ውንብድናን እንዲሁም እገታን ከመቆጣጠርና ከመከላከል አንጻር በርካታ ስራዎች ተሰርተዋል። አልሸባብ ጀምሮ ከሁለት ዓመት በፊት ከመቶ በላይ የሚሆን የአልሸባብ በጣም ከፍተኛ የሆኑ ኦፕሬሽኑ ሲሳተፉ የነበሩ በሶማሌ ክልል በተሰራው ኦፕሬሽን የተያዙና ከነሱ ጋር ተያይዞ ምርመራዊ ተደርገው እስከ እድሜ ልክ ውሳኔ የተሰጠባቸው እንደዚሁ ከሸኔና ከጽንፈኛው ጋር ተያይዞ የተለያየ ችግር ለመፍጠርና የተለያየ ችግርም ፈጥረው በዚህ በእገታ ላይ የተሰማሩ በሰው ግድያ ውስጥ የተሰማሩ አዲስ አበባ ላይ አደጋ ለማድረስ የተለያዩ የፍንዳታ እቃዎችን ይዘው ወይ ፍንዳታ መሳሪያዎችን ይዘው አዲስ አበባ ውስጥ የተያያዙና በኦሮሚያም በአማራ ክልልምና በሌሎችም ጭምር ከሽብር ጋር ግንኙነት ያላቸውን ፌዴራል ፖሊስ 972 ሰው በቁጥጥር ስር አውሎ 259 መዝገብ አደራጅቶ ጉዳያቸው እየታየ ነው። አንዳንዶቹ ውሳኔም እየተሰጠ እስከ ከ10 ዓመት በላይ የተፈረደባቸው ተጠያቂ የሆኑበት ሁኔታ ነው ያለው። በተለይ በአዲስ አበባና በሌሎች ክልል ከተሞች የወጪና ገቢ ንግዱ ላይ ያልተገባ ዋጋን የማህበረሰቡ ጫንቃ ላይ የሚጭኑና መንግስትን የሚያጭበረብሩ ሕገ ወጥ ያሏቸው ነጋዴዎችና ደላሎች ጥቂት አይደሉም። ዚህ ላይ በተደረገው ክትትልም ከ156 ቢሊዮን ብር በላይ በቁጥጥር ስር ማዋል ተችሏል። ከጉምሩክ ኮሚሽን እና ከክልል ጸጥታዎች ጋር በመሆን ከፍተኛ የውጭ ገቢ ኮንትሮባንድ አለ። እሱን ለመከላከል በተሰራው ስራ በዚህ ዓመት ብቻ ከ156 ቢሊየን ብር በላይ ግምት ያላቸው ጭና ገቢ ኮንትሮባንዶች በቁጥር ስር መዋል የተቻለበትና ከባለፈው ዓመት በ6.6 ቢሊዮን ልዩነት ያለው ስራ የተሰራበት ሁኔታ ነው ያለው። ለዚህ ትልቅ አቅም የተፈጠረበት እና ጠንካራ ኢንስቲትዩሽን እየሆነ የመጣበት ሁኔታ ስላለ ይሄ እንደ ሀገርም እንደ ተቋምም ትልቅ ለውጥ ነው ብለን ነው የምናስበው። ቴክኖሎጂን ተጠቅሞ አላግባብ የስልክ ቅሚያና በሞባይል ንጥቂያ ባንኪንግ በመጠቀም በማጭበርበር ህዝቡን እያማረሩ ያሉ ወንጀሎችን የመከላከልና የመቆጣጠር ስራም ሌላኛው ተግባር ነው። በከፍታ ኃላፊነት ለመስራት ጥረት አድርገናል። ለዚህ ምንድን ያደረግ ነው? አንደኛ ሁሉም የባንክ አመራሮች፣ የግልም የመንግስት ባንክ ኃላፊዎች ባሉበት ትልቅ መድረክ አካሂደናል። የዚህን ችግር ጥናት አቅርበን ውይይት አድርገናል። ሁለተኛ ከቴሌ ጋርም በጣም ተቀራርበን ስለምንሰራ ከነሱ ጋርም ተቀራርበን እነዚህን የወንጀል ኬዞች እንዴት መከላከል እንደምንችል ተነጋግረናል። ሌላኛው በተለያዩ በእኛ የሚዲያ ፕላትፎርሞች ህብረተሰቡን በከፍተኛ ደረጃ አዌር የማድረግ ስራ ሰርተናል። ለዚህ በዚህ አመት ከሰራ ነው አንዱና የተሳካ ኦፕሬሽን የምንለው በዚህ በዚህ ማጭበርበር ስራ ላይ የተሰማሩ በጣም ዋና የሚባሉና በደንብ የተደራጀ ኃይል በቁጥጥር ስር መዋል ችለናል። እስካሁን ባለው ሪፖርት ወደ 80 የሚጠጉ ከተለያየ ዩኒቨርሲቲ ግራጁዌት ያደረጉና በተለይ አይቲ ላይ የራሳቸው ዕውቀት ያላቸው እነዚህን ኃይሎች በቁጥጥር ስር መዋል ተችሏል።